ተመልሰን መጣን። የተከበራችሁ አድማጮቻችን፣ ፕሮግራሙ አዲስ ቃና ነው። የምንገኘው አራዳ ፌም ስራ አምስት ነጥብ አንድ ላይ ነው። ዞትር ሰኞ፣ ሰኑ ሰናይ በሆነችው በአማረችው፣ በተዋበችው ቀን ከቀኑ 11 እስከ 12 ሰዓት በሙዚቃ አዘናያለን። ሀሳብ እንደ መጫሪያ ያህል በተለያዩ የቴክኖሎጂ ርዕሶች ወይም ደግሞ ዘርፎች እንግዲህ ሀሳቦችን እናነሳለን፣ እንግዶችን እንጋብዛለን። ዛሬ ዲጄና ቴክኖሎጂን ያው አለም አቀፍ ሂደት ላይም እየተቀየረ ነውና ቴክኖሎጂውም ራሱ ስለዚህ ያው በብዛት እንግዲህ ከዲጄዎች ጋር ተያይዘው ብዙ ሪቪዎችን ከቴክኖሎጂው ጋር አዳዲስ ሲመጡ ሪቪዎችን እየሰራ ያለውን ዲጄ ጆፕን ያው ብዙዎች በሰርግ ያውቁታል። ከዛ በፊት ክለብ ላይም እንዲሁም ደግሞ ቪጄ ሆኖ ብዙ ሰርቷል። ባክግራውንድም ደግሞ ያው ቴክኖሎጂ ላይ ነው የተማረው ና ከዛም ጋር እያይዘን እስኪ እንደው እናነሳሳ በሚለው ነው አሁን ሰርግ ላይ በጣም እየሰራ ነው ና ሰርጉ መቆምያ የሌለው እንደ ስለ ሰርግ ካነሳን፣ ወደ ሰርጉ እንዴት ገባ አሁን? በፊት በባንድ ነበረ ሰርግ። ከዛ በኋላ የሆነ ጊዜ ዲጄ መጣና ዲጄው ሰርጉን ወሰደው ተባለ። ከዛ ደግሞ አሁን ያው ሁለቱም እኩል ለኩል የሚሄድበት ሁኔታ አለ። አንዳንዴ ደግሞ ያው ዲጄው የራሱን በአንዱ የራሱን ይሰራልና፣ ወደ ሰርጉ እንዴት ነው የገባው? እንግዲህ ወደ ሰርጉ የገባሁት እንደመሰለህ ብዙ ሰርግ የሚሰሩ ጓደኞች አሉኝ። ለምሳሌ እነ ዊሊ፣ ማይክ፣ ኤቢ፣ ናሮ ምና ይባሉ አሉ እነሱ አሉ እና እነሱን አይቼ ነው የገባሁት። መጀመሪያ እንዳልኩህ ከመጀመሪያ ሰርጉ ውስጥ አልነበርኩም። እኛ የምንታወቀው እኔ የምታወቀው ክለብ በማጫወት እና ሚክሶችን በመስራት ዩቲዩብ ላይ ከነበሩት ነንስቶፖች በፊት ሚክሶች፣ አሁን ማሻፕ እንደሚባሉት ማሻፕንሶቹን ሰራ ነበረ ከዛ ለመታወቅ ማለት ነው። ከዛ ብዙ እንሰራለን እንደምታቆደው በኛ ጊዜ ክለብ ላይም ሰርተን ክፍያው ትንሽ ነው። አሁን ትልቅ ሆኗል፣ ግን ድሮ ምገቦ ከሰኞ እስከ ሰኞ ነው፣ እረፍት የለም። ወይ ደግሞ አንድ ቀን ያለችው ሰኞ ነው የምታርፈው እና በአይምሯችን ልክ አይከፈለም ነበር ድሮ ማለት ነው። ስለዚህ ተጓዳይ ሌላ ስራ ያስፈልግህ ነበር ማለት ነው። እና እኔ ሰርጉን አጠናውትና ሳየው ኦኬ አብሮ መሄድ ነው። ስለዚህ ክለብ የምሰራለው ሰርግ የምሰራለው ማለት ነው። ስለዚህ ቀስ እያልኩ ወደዛ ሽፍት እያረኩ ሽፍት እያረኩ በአንድ አይሆንም። ምክንያቱም ሰርግ ላይ አሁን ክለብ ስሰራ ስለ ሳውንድ ሲስተም አይመለከትህም፣ ባለቤቱ ነው የሚያቀርበው። ማጫወቻህን አይመለከትም። አንተ ላፕቶፕህን ወይም ደግሞ ሌላ ማሽንህን ይዘህ ሄደህ ፐርፎርም አርገህ መውጣት ነው። ሰርግ ሲሆን ግን ኃላፊነቱ ብዙ ነው። የራስ ሳውንድ ሲስተም ያስፈልጋል፣ ላይቶች አሁንማ በጣም ብዙ ነው የሚቀርቡት ፓኬጆች አለ። አዎ ነፍ በቃ እና እነሱን ለመግዛት ደግሞ እንትን ያስፈልግሃል። እና እነሱም በአንድ ያታሟላቸው፣ ቀስ እየገዛ እየገዛ እየገዛ የሆነ ሰዓት ሙሉ ትሆናለህ ማለት ነው። እና በዛ ሂደት ውስጥ ነው የገባውት። ከባንድ ጋር ነው ያልከኝ? አንዳንዴ ከባንድም ጋር ይሰራል። አይ እንደው እንትኑን ለማሳየት አንዳንዴ ነው። ሪያሊቲ ዲጄነት የሚመረጥበት ምንድን ነው ድሮ ብዙ ባንድ ሆኖ ብዙ የባህላዊ ሙዚቃዎችን መጫወት እንትን አይሉ ገደብ አለ። ዲጄ ስቶን ደግሞ ሰማኒያውንም ብሔር ትጫወት ትችላለ፣ ችግር የለውም። ኦልሬዲ ፋይል ስለሆነ ሰውየውም አይደክመም እና ያ ነገር እንትኖችን፣ ሰዎችን የዲጄ ምርጫ እንዲያደርጉ ገፋፍቷቸዋል። በአንድ ደግሞ ያው ከፍ ያለ ራሱ ሰውዬው ነው የሚገኝበትና ትልቅ እንትን ነው ና፣ ለዛ ይመስለኛል። ምን ገጠመኞች አሉ ሰርግ ላይ? ረጅም ጊዜ ይሰራ አለው እድ ብዙ አስራ አምስት አመት ስለዚህ በአመት እንኳን የሆኑ ያህል ሰዎች ብትድር ሰርግ ላይ ያው የተለያዩ ነው እንትኖች አይገጥመም፣ ግን ሁለት ሄዳርገው ሰዋለ ሁለት ሄዳርገው ሰዋለ ፋይል ያጋጠማው በትክክል ያጋጠማለ ተፋተው ምናም ድጋሚ ሰው ቤስ የዛሬ ሺህ ዓመትም ሰው ይጋባል ሊፋታል። ሁለት የምድረው ሰው አለ እዛ ሰርጉ ላይ ብዙ ነገር ያጋጥመዋል። ለምሳሌ አንዳንድ ከሚገርሙ ነገሮች ያፍር አለሰ ሚዜዎች ያፍራሉ ሰው ፊት ለመቆም እና አንድ ሁለት በሉ ይባላል፣ ነቃ እንድትሉ እና፣ ያ ደግሞ አንዳንዴ በዝቶ ታየዋለህ። ሌላ ነገር ዚዎች ወይም የማይቋቋሙበት ምናምን ታየዋለህ እና እነሱ እነሱ ነገሮች አንዴ ያስቃሉ፣ ኦቨራክት ሲያደርጉ ያሳያ። ግን በአብዛኛው እንትን ነው ሰው ዲሲፕሊን ነው። ግን አንዳንድ እንዲህ አይነት ስህተቶችም ይፈጠራሉ። ናይስ ሌላው ሰርግ ላይ እንግዲህ እንደ አንዳንድ የምትታሙበት ወይም ዲጆች የሚታሙበት ሶስት ሰርግ ተከታታይ የምንሄድ የሚመከፈሉት ሙዚቃዎች ተመሳሳይ ሊሆኑ ይችላሉ የሚባል አለ ና እሱ እንዴት ነው ብሬክ የምታደርጉት እንግዲህ ሰርግ ላይ ብዙ ሙዚቃ አታጫወትም ሰዓቱም ጠባብ ስለሆነ ስለዚህ ያቺን አጭሯን ሰዓት ማጫወት ያለብህ ሰው የለመደው ሙዚቃ ነው አሁን ክለብ ላይ ረዥም ሰዓት አለ፣ አጭር አጭር ነው የምታጫውተው። ወጣቶች ናቸው፣ አንደርስታንድ ያደርገዋል ማለት ፌመስ ያልሆነ ሙዚቃም ባታጫወት ማለት ዛሬ የወጣው የምታጫውተው ችግር የለበትም። ወጣቶች ናቸው፣ አዳዲስ ነገር ለመቀበል ዝግጁ ናቸው። ሰርግ ላይ ስንመጣ ግን ትልልቅ ሰዎች ነው ያሉት። እነዛ ትልልቅ ሰዎች አዲስ ሙዚቃ ከፍተህ ላይረዱ ትችላሉ። ስለዚህ የልመዷትን ነው መክፈት ያለበት ማለት ነው እዛም እዛም ግን መጀመሪያ ግን እንደ ሰርግ የምናደርገው ምንድን ነው? መጀመሪያ ቼክ ታደርጋለህ ባክግራውንዳቸውን፣ የሴቷንም የወንዱንም ፋሚሊያቸው ጌታ አካባቢ ነው ያው ብሔሯቸውም ማለት ነው። ስለዚህ እሱን ይዘህ ነው የምታጫውተው ማለት ነው። እና መደጋገሙ እኔ እንደ ጥፋት አላየው። ትክክል ነው፣ ሰው የለመደውን ነው መጫወት ያለበት ማለት ነው። ከዛ ኋላ ደግሞ ጠይቃችኋለ። ከዛ ፊት ኢንተርቪው አለ እንደዚህ ቢከፈቱ ምናምን ዝግጁ ናችሁ ወይ ምናምን ብላ ማለት ነው። እነሱ ኦልሬዲ የሚሰጡህም ተመሳዩን ነው። ስለዚህ ናይስ፣ እንደውም ሚድል ክፍያው መናገር ይቻላል። ምን ያህል ከፍ ጣሪያውን ምትተን፣ ዝቅታውን ምትተን ሰርግ ላይ አሁን ላይ እንትን የለው የሰርግ ቢዝነስ ላይ ዋጋ እንትን የለው። ዝም ብዬ ሳምፕል ልንገር፣ ለምሳሌ አንድ ሰው ሸራተን ቢልህና አንድ የቀበሌ አዳራሽ ቢልህ ሰው አምስት መቶ እዚህም አምስት መቶ ቢሆን ተመሳይ ሂሳብ አጠራም። ሸራተን ለሚደግሰው ትንሽ ሂሳብ ብጠራለት ይጠራጠራል፣ ማለት ይሄ ሰው ባይችል ነው ይላል። እንዳቅሙ ነው ያን ምትወስደው እኮ ተመሳይ ነው። ወላ እዛ ጋ ደግሞ አሁን የቀበሌ አዳራሹ ጋር ብትሄድ ደግሞ የሸራተኑ ሂሳብ ብጠራለት አፉርድ አያደርግም። ስለዚህ አጥንተ ነው። ፊቱን አይተህ እንዴት ነው በቃ ሰው ያስታውቃል። ሲናገር ራሱ ማንነቱ ይታወቃል። ማርኬት ቅረብልኝ ወንድማችን ችግር የለበት የሚክፈል ብላ አይ በጣም አሪፍ። ሰዓታችን እየሄደ ስለሆነ ያው ቴክኖሎጂው ላይ በዛው እንድናዋዘ ብዬ ነው እና ዛሬ ያው ያነሳ ነው ዲጄ እና ቴክኖሎጂ ላይ ነው። ያው ዓለም ላይም ቴክኖሎጂ በጣም እየተቀየረ ነው። አንተም ሪቪዎች እየሰራ ነው እና ተርን ቴብሎችን ብዙ ጊዜ ታስተዋውቃለህ፣ የሚሸጡትንም እንዲሁም ደግሞ አዳዲስ ይመጡ እና እስኪ እንደው አንተ በፊት ከዘጠናዎቹ ጀምሮ ምን እየተለወጡ መጡ? ቴክኖሎጂ ምን አዳዲስ ነገር ይዞ መጣ? ቴክኖሎጂ ስፔሻሊ አሁን ላይ በጣም እየፈጠነ ነው። ይሄ የማሽን የመጣው ስፔሻሊ አዲሱ ጀኔሬሽን ወይም ደግሞ በጣም ይሄ ኮምፒተራይዝድ የሆነው ሲስተም የወጣው ይሄ ከመቼ መሰለ ከሁለት ሺህ በኋላ ነው። ሁለት ሺ አካባቢ የዲጄ ከዛ በፊት ያለው በሲዲ ምናምና ብለናል አይደል? ልክ ከሁለት ሺ በኋላ ለዲጄ መጠቀሚያ የሚሆኑ ሶፍትዌሮች መሰራ ከጀመሩ በኋላ ፈጣን ሆነ። ስፔሻሊ ደግሞ ኤምፒ ስሪ ፋይል የምትባሏ እሷ ከተፈጠረች በኋላ ማለት ነው። ዲጄ የሚበዛው ከዛ በኋላ ነው። ምክንያቱም ኢዝሊ ነው አንተ ጋር መጥቼ አንተ ዲጄ ብትሆን ለአንድ ልጅ ጀማሪ ዲጄ ሀያጂቢ ዘፈን ሰጠዋል፣ ሴንድ ኗ እዚ ጋ እንትን የምትለው ነገር የለም። አሁን ላይ ፈጣን ነው የሚሆነው። የዲጄ እቃዎች ላይ ሶስት አይነት የዲጄ እቃዎች አሉ፣ የፈለገ ቨርዥኑ ቢለያይ ማለት ነው። እንደ ኮንትሮለር የሚባል አለ፣ ሲዲጄ የሚባል አለ፣ ከዛ ደግሞ ተርን ቴብል የሚባል አለ። ይሄ ኦልድ የሚባለው ተርን ቴብል የሚባለው ነው። ይሄ ባህላዊ የሚባለው የሸክላው ማለት ነው። እሱ አሁን ለአሁኑ ልጆች ከባድ ነው። ስክራች ጎበዝ መሆን አለብህ፣ ምናምን በቃ ይሄ እንትን ነው። ይሄ መርፌ ያለው ላዩ ላይ ትንሽ ባህላዊ ነገር ነው እና ማንኛውም ሰው የሚለምደ አይደለም። ራሱን የቻለ ትምህርት አለው። እቃውም ውድ ነው። ሁለተኛ ደግሞ ሲዲጄ የሚባል አለ። ሲዲጄ ማለት ላዩ ላይ ሲዲ ይገባበታል፣ ከዛ ታጫውታለ። ግን ሲዲው ሲቀር ደግሞ ከላይ ፍላሽ መሰኪያ እና ስክሪን ያለው ገጠሙበት። እሱ አሁን ኢንዱስትሪ ስታንዳርድ ነው የሚባለው። በቃ ዓለም ላይ የትም ቦታ ብትሄድ እሱ ግድ ነው። አሁንም አለ ማለት ነው። እኛ ጋር ሲ ዲ ጄ የሚባለው እንደው አራት ነው ያለው፣ እንደ ሀገር አራት ነው ያለ እና አንዳንዴ ከውጭ አንዴ፣ እንደውም ፌስቡክ ላይ ጽፌው ነበር፣ ከውጭ ልጆች የመጡና ኢንተርናሽናል ልጆች አይምሮች ላይ የሚመጣው ሲዲጂ ኖርማል ነው። ውጭ ዋጋው እኮ አንድ ሚሊዮን ምናም ስለሆነ ነው። በእርግጥ አራባ ውድ ነው፣ በጣም ውድ ነው እና ሲዲጂ ይለዋል። የለም እንደ ሀገር አራት ፍሬን ያለው ከዛ የለም ይባላሉ እና ቀሽም ቅቃ እንዴት ላለ ይሄ ነገር ይደነግጣሉ። እንዴት የላቸውም ና ይላሉ። ይሄ ደግሞ ሶስተኛው ደግሞ ኮንትሮለር የሚባል አለ። ኮንትሮል ማለት አሁን ያልኩ ለየ ብቻ፣ አያንዳንዱ ለየ ብቻ የሚነሳ ነው። ለምሳሌ በግራ የምታጫውተው ማጫወቻው ለብቻው የሚነሳ መሀል ያለው ሚክስ ማድረገው ሚክሰር የሚባለው ለብቻው የሚነሳ የቀኙ እንደዚህ እንደዚህ ነው። እያንዳንዱ ሶኬት የሚያስፈልገው ነው። ኮንትሮለር የሚባለው አሁን ከአስር ዓመት ወይ ደግሞ ከአስራ ሁለት ዓመት አካባቢ በኋላ የመጣ ነች። በአንድ የምታነሳት ወጥ የሆነች ነች ነች። እሱ ትንሿ እሱ ሆኖ ብዙ አይነት ነው ያለው። ግን እንደ ቴክ በቃ ሶስት አይነት ነው ያለው። ሜጀር ሶስት አይነት ነው እና አንድ ዲጂ ሲገዛ እንትኑ ነው የሚናገረው ሲዲጄ ነው የፈለግከው ኮንትሮለር ነው ወይስ ተርንቴብል ነው ከዛ ደግሞ ኮድ ኮድ አላቸው ልክ እንደ ስልክ ኮድ ኮድ አላቸው እንደዛ ነው የምትገዛው ማለት ነው ላው ላይ ያሉት ቴክኖሎጂዎችም ብዙ ነው በጣም እስኪ እንደው አነሳሳ አሁን ለምሳሌ ብዙ ጊዜ ምን ይታያል የሆነ ሄድፎን ተደርጎ ምናምን በቃ ወደዚህ ወደዚያ ሲያደርግ ይታያል ምንድን ነው የተወሰነ ጥቅማቸው እዛ ላይ ያሉት ኢኩፕመንቶች ወይም ደግሞ እንትኖቹ በዋናነት ያው ዲጄ የሚባለው ትርጉም የተቀዳም ሙዚቃ ማጫወት ነው አይደለ? ስለዚህ እያጫወክ ቀጥሎ የሚጫወቱትን መስማት መቻል አለብ። እሱ ነው ዲጂ የሚያደረግ። ቫይብ መጀመሪያ ቫይብ ታያለ። ሰው በዚህ ሙዚቃ እየጨፈረ ከሆነ ተመሳይ ሙዚቃ ከፋይሎች ጋር ተመርጣለ። ለዛ ነው ሰው ሄድፎን የሚያደረገው። ዲጂዎች ሄድፎን የሚያደረጉት ቀጥሎ የሚጫወተው ሙዚቃ ለመምረጥ ነው ማለት ነው። ከመረጡ በኋላ ደግሞ ፍጥነቱን እኩል ያደረጉታል። ምክንያቱም ፈጣን ሙዚቃ እያጫወቱ ከሆነ ቀጥሎ የሚያጫወት ሙዚቃ አሁን ፈጣን መሆን አለበት። ግን የፈጣንም ደረጃ ያለው አለ፣ እኩል መሆን አለበት። ከዛ እሱ ስፒዱን መቆጣጠሪያ የዲጄ ማጫወቻው ሚክሰር ላይ አለ ማለት ነው። እሱን ይነካካሉ እኩል ካረጉት በኋላ ተሌሉታል ማለት ነው። እንግዲህ ብዙ ለመገነዘ ባድማጮቻችን እንደዚህ ነው የሚሆነው ማለት ነው። አሁን አሁን ሄድፎን ሰቅለው የሚያጫውቱ ያለ አሁን ኦልሞስት ሄድፎኑን ሳይሰሙ አ እንዴ፣ አሁንም ትቻ አለሁ ለምን ብትለይ፣ ይህን ሁሉ አመት፣ ይህን ሁሉ አመት ስትቆይ ሙዚቃዎቹን ወርኖ ሸምድ ደኸዋል። ስለዚህ ምን ማዳመጥ አይጠብቅብኝም። በጣም ረጅም በቃ አዳብት አርገኸዋል ማለት ነው። ስለዚህ እንዴት ስፒዱ እኩል እንደማረገው ምናም፣ ስፔሻሊ ደግሞ እንትን ላይ ይታያል ስክሪን አላቸው። ስክሪኑ ላይ ስለሚታይ ማዳመጥ አይጠበቅብህም። ኦልሬዲ ታውቀዋለህ በረዥም አመት ልምድ? በዛ ትሄዳለህ ማለት ነው። ግን እዚሁ ጋር ደግሞ አሁን የመጡት የዲጄ ማጫወቻዎች ኦልሞስት መቆም እየሆኑ ነው። አንድ ዲጄ በቃ ድሮ ተጨናንቀ ዲጄ ስትረስ ይሆናል። ምክንያቱም ማኑዋሊ ነው የምታስተካክለው። ከአውቶማቲክና መኪና አላልክ እንደዛ ሁሉ ማኑዋሊ ሁሌ መነካካት አለብህ፣ እንደዛ መነካካት አለብህ። አሁን ያሉት የዲጄ መሳሪያዎች ግን ኦልሞስት አንተ ሙዚቃውን ስጥደው እሱ ፊክስ ያደርግልሃል ስፒዱን ያስተካክልልሃል የዘፋኙን ይሄ ኪ አለ አይደለ? ድምፁን ያመሳስልልሃል ምናም ጨርሶ፣ አንተ ፕሌ ማድረግ ብቻ ነው የሚጠበቅብህ እና መቆም እየሆነ ቆሞ፣ በቃ ቫይቭ መፍጠር እየሆነ ነው ማለት ነው። ቴክኖሎጂው እዛ ደርሷል። ከሬጌ ወደ ኤሌክትሮኒክስ ብሄድ ያንን ነው ማለት ነው። ለምሳሌ ያደረግልሃል። ኦልሞስት አሁን ሬጌውን ኤሌክትሮኒክስ አርግ፣ ፈጣን ነው ኤሌክትሮኒክስ። ፈጣን አርግ ብትለው ያፈጥንልሃል በራሱ ቀድመ ታዘዋለህ። እንዲ እንዲ እንዲ እንዲ እኩል እያረክልኝ ይሆናና ትለዋለህ። የተወሰኑ በትኖች ነው የምነካከው፣ መቃ ራሱ ያረግልሃል። በጣም ደስ ይላል። እስኪ ስለ ሶፍትዌሮቹ ምን እንመለሳለን፣ ግን በዚሁ ስላነሳው ትምህርት ቤት ከፍታል መሰለኝ። አዎ ከፍቼ፣ ኢትዮጵያ ውስጥ ብዙ ዲጄ ትምህርት ቤት የለም። በፊትም ጀምሮ እኔ ብዙዎቹ ዲጄዎችም እንደው ቅርበትም እናቃቸዋለን ና ወዳጆቻችንም አሉ ና ብዙ ትምህርት ቤት የለም። የተወሰኑት ውጭ የማግኘት እድል ያላቸው ተምረው ይመጣሉ። ከዛ ውጭ ግን የለም ነበር እና አሁን እንዴት ጀመርከው? እንዴት እየሄደ ነው? ምን ያህል ደረጃ ላይ ነው ያለው? ምን እንደሚማሩት? እንግዲህ ኢትዮጵያ ውስጥ የድጄ ትምህርት ቤት አንዴ ነበረ ስፔሻሊ ከስድስት ዓመት በፊት ብዙ አልቆየም አንድ የተከፍቶ ነበረ በኋላ ግን መቆየት አልቻለም የኮሮናው ጊዜ ማለት ነው ኮሮናው መጣ ሎክዳውን ሆነ በዛው ቀረ አስተማሪውም ከውጭ የመጣ አስተማሪ ነበር ከኬንያ የመጣ አስተማሪ ነበረ እሱ ነበር የሚያስተምረው ከዛ በኋላ ግን ሁሉም ዲጂ ኢትዮጵያ ውስጥ ያለ ዲጂ ኦልሞስት በቃ ዘጠና ዘጠኝ በለው ራሱን ነው የሚያስተምር የነበረው በኋላ እኔ ምን ታዘብኩ መሰለህ አንዳንዴ ትልቅ እየወንክ ስመጣ እንደ ሀገር ነው የምታስበው ማለት ከውጭ ብዙ ዲጆች ሲመጡ ያለው ኮንታክት አረጋቸዋለሁ ምናምንና በእነሱና በእኛ ያለው የልጅነ ልዩነት ሰማይና ምድር በለው በቃ ማለት። አንድ የደቡብ አፍሪካ ለምሳሌ የአንድ ዓመት ሴት ትመጣልሃለች። ኢትዮጵያ ቦሌ አካባቢ ሊሆን ይችላል። ከዛ ስታያት እንዲህ ፍሬንድ ስታረጋት ለአንድ ቃም ማለት ነው ኢትዮጵያ ውስጥ አጫወታ ለንደን ትሄዳለች። ኢንስታግራሙ ላይ ይላል ለንደን ሾዋለኝ ትለኛለች ከለንደን በኋላ ኒውዮርክ ከዛ ጃፓን ከዛ አንጎላ እና ትደነግጣለህ በ21 ዓመቷ ይህ ከዛ ምን ምን ተምራ ነው ምናምን በቃ ኖርማል ልጅነት ነው የተማረችው ግን ራሷን ማርኬት ታደርጋለች ማለት ነው ከዛ የእኛን አየሁት እኛን ስናየው አሁንም ከኔ በኋላ አሁንም ያሉ ጀኔሬሽን ዝግጁ አይደለም ለዛ ከዛ እንዴ ይሄ በቃ በጣም ጉለት እንዳለ ተሰማኝ ማለት ነው አሁንም እራሳቸውን እያስተማሩ ነው። ዩቲብ ላይ ምናምን ነው የምታስተምረው፣ እንትን ላይ ሶሻል ምንድን ነው ይሄ። ኦንላይን መማር ጉዳቱ ምን መሰለህ? ስቴፑን አታውቀውም። አሁን መጽሐፍ እያነበብክ ከመሀል ጀምረህ ከዛ ወደ መጀመሪያው ስትሄድ ምናምን ይገባል? ሊገባ አይችልም። ከመጀመሪያው ነው መሆን ያለበት። ልክ እንደዛም አሁን ዩቲብ ላይ ምናምን ያሉ ቪዲዮዎች በስቴፕ አለሉ። ይሄን እያየው ፓርት አስራ ስድስት ይመጣብሃል፣ ታየዋለህ ምናምን። እንደዚህ ነገር ነው ዛ በቃ ቢያንስ ከኛ በኋላ ያሉት ዲጂዎች ዓለም ላይ የሚሽከረከሩ ዲጂዎች መሆን መቻል አለባቸው። ይሄም ደግሞ የራሴን አስተዋጽኦ አድርጌ ማለፍ አለብኝ ብዬ እንደቀልድ ነው በቃ ገግሜ። ቆይ እስኪ በተወሰኑ ደረጃዎች መጀመሪያ ፍሪሊ ሊጀመር ብዬ በነጻ ጀመርኩት፣ ልጅነት ማስተማር ማለት ነው። ከዛ ሳየው ለካ ሁሉም ተማሪ ነው። በዛብኝ በጣም ማርኬቱ አለ ማለት ፍላጎት፣ እንዴ በጣም አለ እንዴ። ኬንያ ሀያ ምናምን ትምህርት ቤት አለ። ሲነግሮ እዚህ ኳ አንድ የለም። እና በቃ አሁን ራሱ አስር ትምህርት ቢከፈት በቂ አይደለም። በቃ መማር የሚፈልግ ራሱ ሙያው ላይ ያለ ራሱ መማር የሚፈልግ ብዙ አለ። ራሱ አብዴት ማድረግ የሚፈልግ ግን አሁን እያስተማርኩት ያለሁት ቤዚክ የሚባለውን ነው። አንድ ሁለተኛ ደግሞ አዲሱን ጄኔሬሽኖች ነው የማስተምረው መውር ለቴክኖሎጂው በቃ ቅርብ ናቸው፣ ቶሎ ይገባቸዋል። ሁለተኛ ደግሞ ነገን ታሳቢ ያረገ ማለት ነው። ኦልሬዲ ማርኬቱ ላይ ያለማ በቃ ገንዘብ እየሰራ ነው ምናምን ችግር የለውም እነሱ እና እንደዚህ እንደዚህ እያልኩ አሁን መቶ ሰላሳ አምስት አካባቢ ልጆችን አስተምሬያለሁ። መቶ ሰላሳ አምስት ኢትዮጵያ ውስጥ ራሱ ክለብ መቶ ሰላሳ አምስቱ አዲስ አበባ ኢትዮጵያ ስንት ልጅ አለ መሰለህ? እንደ ሰባት ሺ ልጅ አለ። አረባ ግን በጣም ብዙ ነው። አንተ ትልቅ ዘርፍ ነው። እንደ በጣም ትልቅ ዘርፍ ነው በጣም ሰባት ሺህ ብዙ ነው። ኢቨን የስራ እድል እኮ ከመፍጠር አንጻር ራሱ ቀላል አይደለም። አዎ፣ አዎ። ኦልሞስት ሁሉም ነው የሚይዙት ስራ ልክ ሲወጡ፣ ምክንያቱም ትክክለኛውን ነገር ነው ተምረው የሚወጡት፣ ከእኔ አይቸገሩም፣ ሲሄዱም ኦልሬዲ ያውቁታል። ከሲኒየሩ ሲኒየሩ ዲጄ በምነ የበልጣቸው ብት ላይ በቃ ይሄ ማርኬቱን የኢትዮጵያ ማርኬቱን ያውቀዋል፣ ኔትወርኩም ነው ያውቀዋል። በዚሽ ነው እንጂ ልክ ሙያው ላይ ስትመጣ እኩል ነው። እንደዛ ረኳቸው ማለት ነው። በጣም ደስ ይላል። እንግዲህ ሰዓታችን የሚገርም እየሄደ ነው እና የመጨረሻዎቹን አንድ አምስት ደቂቃ ነው ያለ ስለ ሶፍትዌሮቹ እናንስ። እኔ ለምሳሌ ዲጄ ሲባል ያው ቨርቹዋል ዲጄ ብዙዎቻችን የምናውቀው ለብዙ ነገር የምንጠቀምበት ነው። ከዛ ሴራቶ ያለ አለ አለ ሶፍትዌሮች ምስኪ የተወሰነ ነገር እንግዲህ ዓለም ላይ የመጀመሪያው ሶፍትዌር የሚባለው ቨርቹዋል ዲጄ ነው። በ2003 የተመሰረተው ራሱ ቨርቹዋል ዲጄ ግን፣ ወደኋላ ኋላ ስትመለስ በ1999 ክሬት የተደረገው ሶፍትዌሩ እላው ላይ ብዙ አብዴት ሆኖ አሁን ሌላ ሌብል ላይ ደርሰዋል ማለት ነው። አሁን ከዛ በኋላ ሴራቶ መጣ። በ2003 በፈረንጆች ቨርቹዋል ዲጄ መጣ። ከዛ በ2004 ከአንዳ በኋላ ሴራቶ የሚባለው መጣ ማለት ነው። ከዛ በኋላ ወደ አስራ ምናምን ሶፍትዌሮች ነው የመጡት። ግን አለም ላይ አንድ ዲጄ እንደ ዲጄ ማወቅ ያለበት ተብሎ የተደመደመው ነው የዲጄ ሶፍትዌሮች ሶስት ናቸው። ቨርቹዋል ዲጄ፣ ሴራቶ እና ሪከርድ ቦክስ ማወቅ አለብህ። ይህን እነዚህ ሶፍትዌሮች ሶስቱን ካላወቅ አደጋ ላይ ነህ። ስፔሻሊ ደግሞ ሴራቶ የሚባለውን ፐርፌክት መሆን አለብህ። ምክንያቱም ምንድነው ልዩነታቸው እስኪ በዛው ንገረን። ሴራቶ የሚባለው ኢንዱስትሪ ስታንዳርድ ነው የሚባለው ኢንዱስትሪ ስታንዳርድ ማለት ለምሳሌ እኛ ሀገር ቶዮታ መኪና የሚበዛ ይመስለኛል፣ አፍሪካ ላይ በብዛት ይበዛ። ሌላው መኪና ስለማይሰራ ሳይሆን ስታንዳርድ ሆኗል። የሆነ የሆነ ምክንያት ይሰጠውና ስታንዳርድ ሆኗል ማለት ብዙ ነገር አለው። ብቻ ሪሆንማ ሌላ አሉ እንደዛ ይመስለኛል። እንት ይሄ ኢንዱስትሪ ስታንዳርድ ነገር ምትለው ልክ እንደዛ ሆኑ። ከሶፍትዌሮች ሁሉ ኢንዱስትሪ ስታንዳርድ የሚባለው ሴራቶ ሆነው። ምንድን ነው ቀድመው ይሄ ሀይ ክላስ የሚባሉትን ኮምፖነንቶች አስገብተውበታል። ለምሳሌ ምኖች ለምን አሁን ቨርቹዋል ልጄ የሚባለው ምን እንትን አለው መሰለ ሁሉም ነገር አለው፣ ግን ጉዳት ሆነ መሰለ በጣም በልኪ ነው። ሴቲንጉን የቨርቹዋሊቲ ሴቲንግ ለማስተካከል በኮምፒውተር ሳይንስ ምጡቅ መሆን አለብ። ዲግሪ ምና ሊኖሩ ይገባል የምር ባክግራውንዱ ማለት ነው። እ ውስጡ በጣም ብዙ ሴቲንግ አለው። እነሱን ለማስተካከል እየገባህ ለማስተካከል፣ ምክንያቱም ምን መሰለ ልዩነታቸው፣ ለምሳሌ ቨርቹዋል ዲጄ የሚባለውን ሳምሰንግ ብለህ አስበው። ሳምሰንግ የፈለግከውን አፕሊኬሽን መጫን ትጭንባቸዋለህ፣ አለ ይሄ ምናምን አምኖቹ። አሁን ሂድ ደግሞ እንትን ጋ አይፎን ምናምን ጋ ሄድ፣ አይፎን የፈለክ አይቻልም፣ ማለት እኔ ደስ ያለኝን እኔ ያቀረብኩልን ተጠቀም ነው የሚልህ። ሴቲንግ ብዙ የለውም ማለት ነው። ልክ እንደዛ ነው። ሴራቶ ያለቀለት ነገር ነው የሚሰጥህ። ዲጂው ደግሞ ሁሉም ኮምፒውተር የሚያቅ አደለም። ዩዘር ፍሬንድሊ ነው ማለት ነው አጭሩ፣ ዩዘር ፍሬንድሊ ነው። በቃ ጥንቅቅ አድርገው ይሰጠዋል። ተጠቀመው ነው እና ለዛ በጣም የተለመደ ነው ማለት ነው። ሪከርድ ቦክስ የሚባለው ደግሞ ሁለቱን እንትን ለማድረግ የመጣ ነው፣ ከገበያ ለማስወጣት ሁለቱንም። ሪከርድ ቦክስ ማለት ፓዮነር የሚባል የዲጂ ማጫወቻ አለ። አዎ በጣም ታዋቂ እኮ። ብዙ ዲጂዎች የሚያጫውቱት በፓዮነር ነው። እሱ የዲጂ ማጫወቻ ሶፍትዌር የሚጠቀመው ቨርቹዋል ዲጄ እና ሴራቶን ነው። ስለዚህ ይሄ መሀል ላይ የገንዘብ ልውውጥ አለ በድርጅቶች መሀል ማለት ነው። ፓዮነር የሚባለው አሰባሰባ ና ሁሉንም ን ያልጠቀለውም ብለው ሪከርድ ቦክስ የሚባል ሶፍትዌር የራሱ መሰረተ ማለት ነው። እነዛን ከገበያ ለማውጣት ግን አይሆንም። ኦልሬዲ ያን ብዙ አመት ስለተለመደ አልሆነለትም። አብዛኛው ሰው እዛ ላይ ነው ያለው፣ እዛ ላይ ነው ያለው እና ተመሳይ ነው በአብዛኛው ግን የተወሰነ አንዱ ጋር የሌለው ነገር እዚህ ጋር አለ፣ ወይም ደግሞ የጠራ ልዩነት አላቸው። የኢፌክቶች አንዱ ጋ ኢፌክቱ በጣም ንጹህ ነው፣ ደስ ይላል። አንዱ ጋ ደግሞ ዝቅ ያለ ነው። አንዱ ደግሞ እንደፈለገ ዩዘር ፍሬንድሊ ነው። አንዱ ጋ ደግሞ አረለ እንዲ እንዲ ልዩነት አላቸው። በጣም ጥሩ ነው። ያው ሰዓታችን የሚሄደ ስለሆነ አርቲፊሻል ኢንቴሊጀንስ ና እንደው ቅድም ነካክተው ነበረ እንደ ወይም ማጠቃለያ ዲጄ ቴክኖሎጂን እንዴት ታየዋለ? ምን እድል እየሰጣችሁ ነው? ምንስ እንትን አለው? ከዛ ውጭ በፊት ሙዚቃ ያው በሲዲ ወይም በዩቲብ ነበር የሚገኘው። አሁን ከየት ነው የምታገኘው? ለምሳሌ የተለየ ሙዚቃ ዩቲብ ላይ የሌለ ምናምን እንደ ዲጄ። ምናልባት ዲጄዎች ያውቁታል፣ ዲጄ ሪከርድ ፑል የሚባል ዌብሳይት አለ። ስለዚህ ምንድን ነው፣ ልክ እንደ ዩቲብ ምናምን ምናምን ነው፣ ግን ለዲጄ ብቻ ጥቅም ላይ የሚሆን ነው። ብዙ ነው ያሉት። እዛ ውስጥ ገብተ ሙዚቃዎችን እንዳውሎ ታደርጋለህ። ከፍለህ ነው ደውሎ የምታደርገው። የራሱ አለው ግን እዛ ላይ ያሉ ሙዚቃዎች ኦሪጅናል አይደሉም፣ ሚክሶች ናቸው። ስለዚህ ምን አድቫንቴጅ አለው መሰለህ? ለምሳሌ እናንተ ዲጄ ነን፣ ክለብ ገባን። አንተ አራሳ ምገባ ዲጄ ነህ እኔ ስድሳ ምገባ ነን። አሁን ፌመስ የሆነው ዲጄ ለምሳሌ የሮፍነን ሸግዬ ከሆነ እኔ አንተም ኦሪጂናሉ የምናጫወት ከሆነ ከስተመር ይሰለቻል። ስለዚህ አንተ አራት ሰዓት በኦሪጂናል ካጫወት እኔ ደግሞ ስድስት ሰዓት በሚክስ ማጫወት አለብኝ ማለት ነው። እንደዛ ለማድረግ እነዛ ዌብሳይቶችን መጠቀም መቻል አለብህ። በቫራይቲ አንድ ሙዚቃ አስራ ሁለት አይነት ሚክስ ታገኛለህ። ስለዚህ አማራጭ ይኖረሃል ማለት ነው እና ከዛ ነው አብዛኛው ልጆች የሚያገኙት። በተረፈ አሁን ላይ ሙዚቃ ከየት ታገኛለህ? ሚሊየን በቃ ሚሊየን ምርጫ ነው ያለህ ድሮ ያው አሁን ሀገር አዲስ አበባ ከሆን ካሳጅስ ማን ነው ፒያሳ ሄደ ወይ ዮኒያችን ጋ መርካተማጽና ከዛ ምናምን ብለ ነበረ። አሁን ኢዝሊ የሆነ ዲጄ የሚበዛው ለዛ ነው። ለምሳሌ አንድ ጀማሪ ዲጄ በፍጥነት እኔ እስከ ዛሬ የሰበስኳቸው ሙዚቃዎች በአንድ ሳምንት ውስጥ ለምን በአንድ ሳምንት በሁለት ቀን ውስጥ ያገኘዋል ሰብስቦ አስራ ምናምን ዓመት ያገኘኋቸውን ሙዚቃዎች ማለት ነው። እና ይሄ አድቫንቴጁን ፈጥሯል። ይሄ ቴክኖሎጂው ማለት ነው። በጣም እናመሰግናለ ያው እንግዲህ ሰዓታችን አንተ አንድ ሰዓት አጠረ። ለማንኛውም ፕሮግራሙ አዲስ ቃና ነው የምንገኘው አራዳ ፌም ዘጠና አምስት ነጥብ አንድ ላይ ነው ከማልካ ሳንቼስ በአየር ሞገድ በዘጠና አምስት ነጥብ አንድ ሜጋሃርዝ እንግዲህ ከቴክኖሎጂ ጋር የተያዙ ሀሳቦችን ሀሳብ እንደ መጫረ እንቀባበላለን። ዛሬ ዲጄ ና ቴክኖሎጂን አንስተን ጆፕን እዚህ ስቱዲዮ ድረስ ጋበዝ ነው። ከኢትዮጵያ ውጭም እንግዲህ የተሻገረ ሰርጎችን ይሰራል። ከዛ ውጭ በዩቲዩብም በሚክሶቹ ይታወቃል። ትምህርት ቤት አለው እንዲሁም ደግሞ ባክግራውንዱም ደግሞ የቴክኖሎጂ ዘርፍ ላይ ነው እና ከኤአይ እስከ ሶፍት ቴሮቹ ለማነሳሳት ሞከር። ሌላ ጊዜ እንግዲህ ደግሞ የምንጋበዝ ይሆናል። ጆፕ እዚህ ድረስ ስለመጣ በጣም እናመሰግናለን። እኔም ባንታም በአራዳም በጣም በጣም አመሰግናለሁ፣ እንግዲህ ስላረከኝ። እንግዲህ የጎደሉ ነገሮች ካሉ ደግሞ በሚቀጥለው እንጨማምርበታለን። ቴንኪዩ በጣም